ቀፍ የፋይናንስ ስምምነት ጉባኤ ተካሂደዋል። ይሄ ጉባኤም የመሪዎች ጉባኤ ነው። በተለይ ጉባኤው ትኩረት ያደርገባቸው አንደኛ ታዳጊ ሀገሮች በተለይ እንደ አፍሪካ ያሉ ሀገሮች የልማት ፋይናንስ አቅርቦት በከፍተኛ ደረጃ የሚጨምርበትን ስምምነት ላይ የተደረሰበት ነው። ኮንሴሽናል ወይም ግራንት ፋይናንስ የምንለው የዓለም ባንክ ወይም የአይ ኤም ኤፍ እና ሌሎች ዓለም አቀፍ ፋይናንስ ድርጅቶች እጅግ በዝቅተኛ የገቢ ደረጃ ላይ ላሉ ሀገሮች ከፍተኛ ትኩረት መስጠት እንዳለበት ከስምምነት የተደረሰበት ነው። ሁለተኛው ደግሞ የአየር ንብረት ለውጥ ፋይናንስ በተመለከተ ከዚህ በፊት የተገቡ ስምምነቶች ወደ ተጨባጭ ተግባር ምዕራፍ መግባት እንዳለባቸው፣ እሱም የስምምነቱ አንድ ውጤት ነው የነበረው በተለይ ደግሞ እነዚህ አለም አቀፍ ፋይናንስ ተቋማት እንደ ወርልድ ባንክ እንደ አይ ኤም ኤፍ ለታዳጊ አገሮች የሚሰጡት የልማት ፋይናንስ አቅርቦት አንደኛ እንደ ሲስተም እነዚህ ተቋማት ሪፎርም እንዲያደርጉ፣ ሪፎርማቸውም ደግሞ ድህነትን በመቀነስ በዓለም አቀፍ ደረጃ በተለይ ዝቅተኛ የገቢ ደረጃ ላይ ያሉ ሀገሮች ላይ ከፍተኛ ውጤት የሚመጣበት ላይ ከስምምነት የተደረሰበት ነው። ስለዚህ እነዚህ ዓለም አቀፍ የፋይናንስ ተቋማት የሚኖራቸው የገንዘብ አቅርቦት ወይም ፋይናንስ የማድረግ አቅርቦታቸው በከፍተኛ ደረጃ ማደግ እንዳለበትም የስምምነቱ አካል ነው የነበረው። ከዚህ በተጨማሪ ብዙ የታዳጊ ሀገሮች በከፍተኛ እዳ ጫና የተፈጠረባቸው ያለበት ጊዜ ነው የሚገኘው በተለይ ደግሞ በቅርቡ ዓለም አቀፍ የኮቪድ እንዲሁም በዩክሬን ያለው ጦርነት እና ሌሎች አጠቃላይ ኢኮኖሚያዊ ጫናዎች የተነሳ ከፍተኛ ሆነ የዕዳ ጫና ውስጥ ያሉበት ሀገሮች በጣም ቁጥራቸው በጣም እየበዛ ነው ያለው። ስለዚህ በዚህ ላይም የዕዳ ቅነሳ ወይም ሽግሽግ እንዲካሄድ በከፍተኛ ደረጃ የውሳኔው አካል የነበረበት ነው። ኢትዮጵያም አንደኛ ከዚህ ውሳኔ በከፍተኛ ደረጃ ተጠቃሚ የምትሆንበት ሁኔታ ይኖራል። ከዚህ በተጨማሪ ደግሞ ክቡር ጠቅላይ ሚኒስትራችን ከፍተኛ የሆነ ተሳትፎ በመድረኩ አድርገዋል። ክቡር ጠቅላይ ሚኒስትሩ በጉባኤው ላይ ባደረጉት ንግግር መሰረት አንደኛ ነገር የዓለም አቀፍ የፋይናንስ ተቋማት ማሻሻያ እንዲደረግባቸው በተለይ ለታዳጊ ሀገሮች የሚሰጡት ክላይሜት ፋይናንስን በተመለከተ የሚሰጡት ድጋፍ የሚሰጡት ብድር እንዲጨምር መደረግ እንዳለበት ይህ ለማስቻል ደግሞ እነዚህ ተቋማት ተጨማሪ ካፒታል የሚያገኙበትን መንገድ ማመቻቸት እንደሚገባ ይህም የኢትዮጵያ አቋም እንደሆነ ተገልጿል። በሁለተኛ ደረጃ ብዙ የዓለም አቀፍ ተቋማት ለታዳጊ ሀገሮች የሚሰጡት ብድር በተቻለ መጠን ኮንሴሽናል ወይም ደግሞ ኢንተረስት የማይከፈልበት ብድር ሊሆን እንደሚገባ በተለይ የኢንተርናሽናል ዲቨሎፕመንት አሶሴሽን እየተባለ የሚጠራው ወደ ልማት ወደ ኋላ ቀሩ ለቀሩ አገሮች ከኢንተረስት ውጪ የሚሰጥ ኮንሴሽናል ፋይናንሲንግ የሚሰጥ ድርጅት ካፒታሉ ቢያንስ በሶስት እጥፍ ማደግ እንዳለበት ኢትዮጵያ ሀሳብ አቅርባለች። ከዚህ በተገናኘ በጣም በስፋት የተነሳ ጉዳይ እዳም በተመለከተ የተደረገ ውይይት ነው። እንደሚታወቀው ብዙ አገሮች ባለፉት ዓመታት የልማታቸውን ለማሳለጥ የወሰዱት ብድር አለ። ነገር ግን ኮቪድን በተመለከተ እና አሁን ያሉ ሌሎች ክራይሲሶች የክላይሜት ችግር አለ፣ የኢንፍሌሽን ችግር አለ። አሁን እንደሚታወቀው ዓለም አቀፍ ያሉ ችግሮች በተለይ በዩክሬንና በራሽያ የነበረው ጦርነትን ተከትሎ የዋጋ ንረት ስለተከሰተ ይሄን ለማስተካከል እንደሚገባና ዓለም አቀፍ ተቋማት ድጋፍ ማድረግ እንዳለባቸው ከዚህ ጋር በተገናኘ መልኩ ደግሞ የኢዳ ሽግሽግ መደረግ እንዳለበት ውይይት ተደርጓል። ኢትዮጵያ ያቀረበችው ሀሳብ ይሄ ውይይት እየተካሄደ ባለበት ሁኔታ ውስጥ ኢዳ መክፈሉ መቆም መቻል እንዳለበት ሀሳብ ከኢትዮጵያ በኩል ቀርቧል። ከዚህ በተጨማሪ በውይይቱ ሌላው ትኩረት የተደረገበት የዓለም አቀፍ የፋይናንስ ተቋማት ዓላማቸውን ከሁኔታው ጋር እያስተካክሉ መሄድ እንዳለባቸው ወይም ደግሞ ኢንቮልቭ መደረግ እንዳለበት ሰፊ ውይይት የተደረገበት ጉዳይ ነው። እንደዚህ አይነት መድረኮች ላይ የመሳተፉ ዋናው ጠቀሜታ እንደዚህ ዓለም አቀፋዊ የሆኑ ትላልቅ አጀንዳዎች ላይ እንደ ሀገር ድምጽን የሰጠንበት ሀሳብም ያመነጨንበትና ና ያካፈልንበት የበለጠ እንደዚህ አይነት ዓለም አቀፋዊ አጀንዳዎችንም ለመቅረጽ እና የበለጠ ሼፕ ለማድረግም አጋዥ የነበረ መድረክ ነበር ማለት ነው። ጉባኤው እንግዲህ የተካሄደበት ዋነኛው ዓላማ የመነጨውም የዓለም አቀፍ የፋይናንስ አርኪቴክቸር የሚሉት ወይም ሞዴሉ መቀየር አለበት በሚል ሀሳብ ኦር ከሚል ሀሳብ የመነጨ ነው። እንደነ uh, IMF ወይም እንደነ ወርልድ ባንክ ወይም አለም ባንክ የመሳሰሉ ዓለም አቀፍ ተቋማት የተፈጠሩበት አውድ እንግዲህ የብሬተን ውድስ ኢንስቲትዩሽን ወይም የብሬተን ውድስ ተቋማት የሚባሉ በዛን ወቅት በተፈጠሩበት ወቅት የምዕራባውያን ሀገራት በተለይ የዩሮፒያን ሀገሮች ያኔ ባጋጠማቸው ችግሮች ለእነዛ ችግሮች ምላሽ ለመስጠት ነው። አሁን ባለንበት ወቅት ደግሞ የበለጠ ተሻጋሪ ለመሆን መቀየር አለበት አውዱ ወይም አርኪቴክቸሩ የሚል ሀሳቦች ያስተናገደ ወይም ለማስተናገድምና አዲስ ስምምነት ለማምጣት ያሰበ ጉባኤ እንደመሆኑ መጠን በእኛ በኩል እንደ ሀገር ክቡር ጠቅላይ ሚኒስትርን በተሳተፉበት ዋነኛው መድረክ ላይ ያቀረቡትም ሀሳብ በተለይ አፍሪካ ሀገራት ተደራራቢና የተሳሰሩ በጣም ብዙ ቀውሶች ያጋጠሟት ሀገር እንደመሆኗ መጠን የፋይናንሻል አቅርቦት የአውራ ፋይናንስ አቅርቦት ቀውስ የእዳ ጫና ቀውስ፣ ከዚህ ጋርም ደግሞ ተደራርቦ አየር ንብረት ለውጥ የሚያመጣቸው የተለያዩ ቀውሶች እንዳሉ ይህንን የበለጠ ያወሳስበዋልና በተለይ ደግሞ ለአፍሪካ ሀገሮች ፍትሀዊና ዘላቂ እድገት እንዲኖራቸው የፋይናንስ አቅርቦቱና ይሄ አርኪቴክቸር መቀየር አለበት የሚል አንድ ሀሳብ አቅርበዋል ማለት ነው። እሳቸውም በተለይ ደግሞ እነዚህ የፋይናንስ ኢንስቲቱሽኖች ዓለም አቀፍ ፋይናንስ የበለጠ ተራማጅ ለማድረግ አራት ዋና ዋና ሀሳቦችን አቅርበው ነበረ ክቡር ጠቅላይ ሚኒስትር በንግግራቸው። አንደኛውም ከዚህ በፊት በእነዚህ ተቋማት ቃል የተገቡ ስምምነቶችን መተግበር እንደሚያስፈልግ እሳቸውም ክሊር ያሉት የነበረው ዊኒቱ ዎክ ቶክ ነው። ከዚህ በፊት የሚገቡትን ስምምነቶች በተለይ ደግሞ ለአፍሪካ ሀገራት ያንን እውን መደረግ አለበት የሚል አጽንኦት የሰጡት ሀሳብ ነው ማለት ነው። ሁለተኛው ደግሞ ከኮንሴሽናል ፋይናንስ አቅርቦት ጋር ተገናኝቶ ማደግ አለበት የሚል ነው። ሶስተኛው ደግሞ በተለይ ከአየር ንብረት ለውጥ ጋር ተገናኝቶ ወደ አረንጓዴ ልማት ሽግግር ለሚያደርጉ ሀገራት የበለጠ የገንዘብ ድጋፍና ጠንካራ ዘዴዎች መፈጠር እንዳለባቸው እሱንም አንድ አጽንኦት የሰጡት ሀሳብ ነበረ። በንግግራቸው የመጨረሻው ደግሞ ያው ከጋሟት ሀጉሯ ከአጋጠሟት የተለያዩ የፋይናንሽል ቀውሶች ጋር የእዳ ቀውስን ማቆም መቻል አለብን የሚል ሀሳብ በአጽንኦት አቅርበዋል ማለት ነው። እንደሚታወቀው ወል ባንክን ጨምሮ ብዙ ዓለም አቀፍ የፋይናንስ ተቋማት ዋነኛው ሚሽናቸው ዋነኛው ዓላማቸው ድህነትን መቀነስና ብልጽግናን ማምጣት ነው። ነገር ግን በአሁኑ ጊዜ እያጋጠሙ ያሉ ሌሎች ችግሮች፣ ለምሳሌ የክላይሜት ቼንጅ ወይም ደግሞ የአየር ንብረት ለውጥ ጉዳይ፣ ፓንደሚክ ሌሎች ደግሞ በአካባቢ የሚከሰቱ ግጭቶችን በተመለከተ እንዲሁ እንደ አጀንዳ አድርጎ መስራት እንዳለበት ሰፊ ውይይት ተደርጓል። በአጠቃላይ ጉባኤው በጣም የተሳካ ጉባኤ ነበረ። ኢትዮጵያም በንቃት የተሳተፈችበት ጉባኤ ነው። ይሄም በተመለከተ እኛ የምንጠብቀው ተጨማሪ ፋይናንስ እንዲሁም ዓለም አቀፍ የፋይናንስ ተቋማት ኢትዮጵያን የመሰሉ ሀገሮችን ፍላጎት መሰረት ያደረገ ስራ እንደሚሰሩ በዚህ ላይ ሰፊ የሆነ ውይይት እና ጠቃሚ የሆነ ውይይት ተደርጓል። በመድረኩ ላይም ኢትዮጵያ ባለፉት ዓመታት ስታካሄዳቸው የነበሩ ሪፎርሞች እና የልማት ስራዎች በተለይ በአረንጓዴ ልማት መርሃ ግብራችን የግሪን ሌጋሲ ፕሮግራማችን በከፍተኛ ደረጃ ውጤታማ የሆነበትና በራሳችን ጥረት ከፍተኛ ውጤት ያመጣንበት እንዲሁም ተጨማሪ የልማት ፋይናንስ ድጋፍ ደግሞ ካገኘን ከዚህ በተጨማሪ የኢትዮጵያን ብቻ ሳይሆን በቀጠናውና በአፍሪካም ይህንን ተነሳሽነት በከፍተኛ ደረጃ ለማስፋፋት ቁርጠኝነቷን ያሳየችበት እና ብዙ ዓለም አቀፍ መሪዎች እና ተቋሞች በከፍተኛ ደረጃ አድናቆት የሰጡበት ሁኔታ ነው ያለው። ከዚህ በተጨማሪ በምግብ ምርት ራስን ለመቻል የስንዴ ምርት ላይ የተጀመረውና ሌሎች የግብርና ምርቶች ላይ የተጀመረው ከፍተኛ የምርት አመነት ውጤት አገራችን ከዚህ በፊት እንደ መንግስት ስታስገባ የነበረውን የስንዴ አቅርቦት በማቆም እንዲሁም በአሁኑ ደረጃ ምርታማነታችን አሳድገን ወደ ጎረቤት ሀገሮች እና ለዓለም አቀፍ ድርጅቶች ጭምር ኤክስፖርት ማድረግ መጀመራችን አንዱ ትልቁ ውጤት የታየበትና ይሄም በከፍተኛ ደረጃ በዓለም አቀፍ ደረጃ አድናቆት ያገኘበት ነው። በተለይ በዩክሬን ባለው ጦርነት የስንዴ አቅርቦት በዓለም አቀፍ ደረጃ ከፍተኛ ጫና ውስጥ መግባቱ ይታወቃል። በዚህ የተነሳ የተለያዩ አገሮች ከፍተኛ ጫና ውስጥ ገብተዋል። ሀገራችን ባለፉት አራት ዓመታት በተጀመረው ስራ ይሄን ሁኔታ ለመወጣት ከማንም በላይ የተሻለ አቅም የገነባችሁበት ሁኔታ ነው ያለው። ዲፕሎማሲያችን ጋር ተያይዞ እንግዲህ እንደዚህ አይነት መድረኮች ሁለት ነገሮችን ነው ኦፈር የሚያደርጉት ወይም የሚያቀርቡት እድሎች የሚሰጡት ማለት ነው። አንደኛው ዋነኛው አጀንዳ ላይ የመካፈል የመሳተፍ ብቻ ሳይሆን ሀሳቦቻችንንም እና ድምጻችንንም የማንጸባረቅ የምንፈልጋቸውን ሀሳቦች በዚህ በዓለም አቀፍ መድረክ ማለት ነው። ሁለተኛው ደግሞ በጣም ብዙ ባይላተራሎች ይካሄዳሉ። የጎንዮሽ ስብሰባዎች ላይ ብዙ ሰዎችም እና ብዙ የተቋም ኃላፊዎች ብዙ የሀገር መሪዎች የሚገኙበት አጋጣሚዎች ስለሆኑ የበለጠ ደግሞ የጀመረችውን የዲፕሎማሲ ስራዎች የማጠናከሪያ መድረክም ይፈጥራል ማለት ነውና በቀጥታ ሁለቱ መሪዎች ሰፊ ውይይት አድርገዋል። በዚህ ውይይትም ፈረንሳይ የኢትዮጵያን የዕዳ ሽግሽግ ድጋፍ ለማድረግ ለኢትዮጵያ የሚሰጠው የዓለም አቀፍ ፋይናንስ ድጋፍ እንዲጨምርና ሪፎርማችን እገዛ እንዲያገኝ እንዲሁም አጠቃላይ በቀጠናው ሰላምና ጂኦ ስትራቴጂክ በሆኑ ጉዳዮች ላይ ኢትዮጵያን ማገዝ እንደሚፈልጉና እርግጠኛ እንደሆኑ በከፍተኛ ደረጃ ቁርጠኝነት ያሳዩበት ሁኔታ ነው ያለው። ከብዙ የአፍሪካ መሪዎች ጋርም ክቡር ጠቅላይ ሚኒስትራችን የተሳካ የሁለትዮሽ ውይይት አድርገዋል። ለሱዳን ሰላም እንዲመጣ ጦርነት እንዲቆም ከብዙ የአፍሪካ መሪዎች ጋር ከጎረቤት ሀገር መሪዎች ጋር የተጀማመሩ ኢኒሽቲቮች አሉ። እነዚህ ኢኒሽቲቮች ዳር እንዲደርሱ አፍሪካ በዓለም አቀፍ የልማትም ይሁን የአጠቃላይ ስትራቴጂክ በሆነ ጉዳዮች ላይ በጋራ የሚያደርጉን ተሳትፎ ለማጠናከር ጠቅላይ ሚኒስትራችን እንደ ዋነኛ ቮይስ ሆኖ እያገለግሉ ያሉበት ሁኔታ ነው ያለው በዚህም በከፍተኛ ደረጃ ከአይ ኤም ኤፍ ጋር ያለን የፋይናንስ የማክሮ ፕሮግራም ውይይትም አንድ ጥሩ እድገት ያሳየበት ሁኔታ ነው ያለው። በተለይ ክርስታሊና ኢትዮጵያ 120 ሚሊዮን ሕዝብ ያላት ሀገር እና ውጤታማ የልማት ስራ እየሰራች ያለች አገር መሆኑ ይታወቃል። የዕዳ ሽግሽግ እንዲካሄድ እንዲሁም የማክሮ ኢኮኖሚክ ሰፖርት እንዲሰጣት በከፍተኛ ደረጃ ያምኑበታል። ስለዚህ በዚህ ዙሪያ የተጀመረው ውይይት ተጠናክሮ እንዲቀጥልና የፕሮግራም መጠንም ይሁን የፕሮግራም ኮንተንቱ በስምምነት እንዲያልቅ የበኩላቸውን ድጋፍ እንደሚያደርጉ ያረጋገጡበት ሁኔታ ነው ያለው። ስለዚህ በአይኤምኤፍ በኩልም በጣም ጥሩ ውጤታማ ነበር። ከአፍሪካ ልማት ባንክ ፕሬዚደንትም ክቡር ጠቅላይ ሚኒስትራችን ሰፊ ውይይት ተደርገዋል። ከእንግሊዙ የልማት ትብብር ሚኒስተር ጋር ሰፊ ውይይት ተደርገዋል። ከብዙ ሌሎች የዓለም አቀፍ የፋይናንስ ተቋማት እንዲሁም ኢንቨስተሮች እንዲሁም የዓለም መሪዎች ጋር እጅግ በጣም ውጤታማ ውይይት የተካሄደበት ሁኔታ ነው ያለው። በተለይ ኢትዮጵያ ሰላማዋን አጠናክራ አስጠብቃ አንድነቷን አጠናክራ ሁለተኛው የአገር በቀል ኢኮኖሚ ሪፎርም ለማድረግ እያደረገች ያለችው ጥረት፣ እንዲሁም የእዳ ሽግሽግ እንዲሰጣት አዲስ የማክሮ ኢኮኖሚ ፋይናንስ ድጋፍ እንዲኖራት የተጀማመሩ የልማት ፕሮግራም ድጋፎች ተጠናክሮ እንዲቀጥሉ በከፍተኛ ደረጃ ጥሩ መግባባት የተደረሰበትና ለሀገራችን ጥቅም ከፍተኛ ውጤት የተገኘበት መድረክ ነው ማለት ይቻላል። በተለይ ኢትዮጵያ ሰላሟን አጠናክራ ኢንቨስትመንትን ለመሳብ ለምታደርገው ጥረት፣ የአየር ንብረት ላይ ያሳየችው የመሪነት ሚና፣ በግብርና ምርት ያሳየችው የመሪነት ሚና፣ በቀጠናው ሰላም እያሳየች ያለችው የመሪነት ሚና፣ በሁሉም ማዕዘናት የጂኦ ስትራቴጂክ ጠቀሜታዋ በከፍተኛ ደረጃ እያደገ የመጣ መሆኑ ከግንዛቤ የተደረሰበትና በጠቅላላ በባይላተራልም በመልቲላተራልም ከመድረኩ በተገኘው ቀጥተኛ ውጤት እጅግ በጣም ለሀገራችን ኢኮኖሚ የሚጠቅሙ ጠቃሚ የሆኑ ስምምነቶች የተደረሰበትና እጅግ በጣም ውጤታማ ነበር ማለት ይቻላል። ጠቃሚ የሆነ የምክክር ጉባኤ ነበረ። ከዓለም አቀፍ የፋይናንስ ተቋማት ጋር ያለን ግንኙነት የበለጠ ያጠናከርንበት፣ ይህን ለማጠናከርም ጥሩ እድል ያገኘንበት ጉባኤ ነበረ። ለሀገራችን ልማት የሚበጅ ኮንሴሽናል የሆነ ፋይናንስ ለማግኘትም እንዲሁ ትልቅ እድል ፈጥሯል። ይህን መሰረት አድርገን ሌሎች ተጨማሪ ስራዎችን በሁለትዮሽ ግንኙነት ወደፊት አጠናክረን የምንሰራበት ይሆናል። ይህን ምን ያንጸባርቃል? አንደኛው የዲፕሎማሲያችን እየገፋ እያለ መምጣቱን ወይም እያደገ ያለ መምጣቱን ማሳያ ነው። በሁለተኛ ደግሞ ያው ኢትዮጵያ በሀጉሩ ተለቅ ያለች ኢኮኖሚ እንደመሆኗ መጠን እንደዚህ አይነት ደግሞ መድረኮች ላይ የበለጠ ድምጿን የምታሰማበትና ና ትስስር የምትፈጥርበት መድረክ እንደመሆኑ መጠን ጥሩ በሆነ መልኩ ክቡር ጠቅላይ ሚኒስትሩም ተሳትፈው ከልዑክ ቡድናቸው ጋር ስኬታማ የሆነ ውይይቶችና ተሳትፎ ተደርጎ ተመልሰው ወደ አዲስ አበባ ገብተዋል ማለት ነው።